መስቀል ከፊቴ ዓለም ከኋላ፣ ይህ በብዙዎች ዘንድ ተወዳጅነትን ያካበተና የልጅነት ውስታን የሚቀሰቅስ በሁላችንም ልብ ውስጥ ያለ ዜማ ነው። የሚገርመው ደግሞ በእኛ ሀገር ብቻ ሳይሆን ከሁለት መቶ በላይ ቋንቋዎች ተተርጉሞ የቀረበ መዝሙር ነው። ነገር ግን ስንቶቻችሁ ናችሁ ከዚህ መዝሙር በስተጀርባ ያለውን ጠንካራ ታሪክ የምታውቁት? የዚህን ዜማ አመጣጥና የመጀመሪያውን ታሪክ ስትሰሙ በርግ በእርግጠኝነት ወንጌል የሚደርስበት ብዙ መንገዶች እንዳሉ ትረዳላችሁ። ይህ መዝሙር በዓለማችን ላይ ካሉ በብዙ ቋንቋዎች ከተተረገሙ ሙዚቃዎች አንዱ ነው የብቻ ሳይሆን የሚያስገርመው ደግሞ የዚህ ዜማ ክፍያ በነፍስና በደም መሆኑ ነው። ለዚህ ዜማ መፈጠር ነፍስ ተገድሎበታል፣ ደም ተከፍሎበታል። የዚህን ዜማ ታሪካዊ አመጣጥ ለማወቅ ከኛ ጋር ይቆኑ። በሰሜን ህንድ ውስጥ በሚገኝ በአንዲት ደሳሳ ጎጆ ውስጥና መንደር ውስጥ የሚኖሩ ሰዎች ነበሩ። ይህ መንደር የጋሮ ጎሳዎች እንደሚኖርበት ይታወቃል። በሌላ በኩል በዌልስ ኢንግላንድ ከ150 ዓመት በፊት ትልቅ የሆነ ሪቫይቫል ተከስቶ ነበር። በዚህም ምክንያት በሪቫይቫል ውስጥ የነበሩት የኢንግሊዝ ሚሽነሪዎች የመጀመሪያ መዳረሻቸውን በሰሜናዊ ህንድ አገር ውስጥ አደረጉ አሳም ወደምትባል ከተማ ወንጌልን ለማድረስ ሰንቀው ተነሱ ነገር ግን ይህ አሳም የተባለ አካባቢ በመቶዎች የሚቆጠሩ ጎሳዎችን ያቀፈችና እነዚህም ጎሳዎች እጅግ በጣም ኃይለኛና ለነገሮች ምላሽ የሚሰጡት በኃይልና በመገዳደል ነበር የጠላቶቻቸውንም ጭንቅላት በመቁረጥ ይታወቃሉ ይህ ብቻ ሳይሆን የቆረጡትንም የጠላቶቻቸውን ጭንቅላት በጣሪያና በግድግዳቸው ላይ በመስቀል ይታወቃሉ። በዓለማችንም ላይ እጅግ በጣም አስፈሪ የሆኑ ጎሳዎች በመሆን ይታወቃሉ። ታዲያ ወደዚህ አስፈሪ አስጨናቂና ሞት የበሳበት ጎሳ ወንጌልን ይዘው እነዛ የእንግሊዝ ሚሽነሪዎች ተሰባስበው ወደዚች ምድር መጡ። በኢየሱስ ክርስቶስ የሚገኘውን ፍቅር፣ እምነት፣ ተስፋ ለነዚህ ጎሳዎች መስበክ ጀመሩ። እንደሚገመተው ግን ይህ ጎሳ እነዚህን ሰዎች ሊቀበሉ ፈቃደኞች አልነበሩም። ምንም ያህል እነዚህ ሚሽነሮች ቢለፉም እንኳን ማንም ሊቀበላቸው አልወደደም ነበር። ምንም እንኳን የሰላምን የተስፋን ወንጌልና መልእክት ይዘውላቸው ቢመጡም እንኳን ዶሮ የሚሰጣቸው አላኪኙ ነበር። በዚህ ሁሉ ልፋት ውስጥ ግን ምንም እንኳን ሚሽነሪዎችን የሚቀበል ሰው ባይኖርም ወንጌል እውነት ነውና ኖክሳንግ የሚባል አንድ ሰው በጌታ በኢየሱስ ክርስቶስ አመነ። እሱ ብቻ ሳይሆን አንድ ሚስቱና ሁለት ልጆቹም በኢየሱስ አመኑ። ለተወሰነም ጊዜ በአንድ ሚሽነሪ አማካኝነት ወንጌልን በደንብ ሊሰማ ቻለን። ከዚህም በመቀጠል በታማኝነትና በትጋት ወንጌልን ይከታተል ጀመረ። ኖክሳንግ ከቀን ወደ ቀን እምነቱ እየጨመረና እየበዛ መጣ። የሚገርመው ነገር ከጎሳዎቹ አብዛኞቹ ሰዎች ክርስትናን መቀበል ጀመሩ። በኖክሳንግም አማካኝነት ብዙዎች እየዳኑ መጡ። በተለያየም ጊዜ ይጸልዩና ኖክሳንግ ያ ሚሽነሪ የነገረውን ነገር ለጎሳው ህዝቦች በሙሉ ያካፍላቸው ነበር። ይህ መቀጣጠል በሱ ብቻ የጀመረ ሳይሆን በሚስቱም፣ በሁለቱ ወንዶች ልጆቹም የቀጠለ ነበር። እንደሚገመተው እነዚህ ሰዎች እየበዙ መጡ። ይህንን የሰማው የጎሳው አለቃ እጅግ በጣም ተናደደ፣ አስቆጣው። ወዲያውኑ የጎሳው ሰዎች በሙሉ እንዲሰበሰቡ በአንድ ቦታ ላይ ጥሪ አቀረበ። ከዚህም በኋላ ኖክሳንግና ቤተሰቦቹ ወደዚያ ስፍራ እንዲቀርቡና እንዲያወሩ አደረገ። ኖክሳንግ ከነ ቤተሰቡ ለዛ ጎሳ የመጀመሪያው ወደ ክርስትና እምነት የለወጠ ሰው ነበር። ይህ ብቻ ሳይሆን እምነቱን ለሌሎች በማካፈል ሌሎችም የእሱን እምነት እንዲከተሉ ያደረገ ሰው ነው። ይህ በኖክሳንግ ላይ እንደ ክስ ቀረበበት። የጎሳው አለቃ እንዲህ ሲል ለኖክሳንግ አንድ አማራጭ አቀረበለት። አሁን ይህ ሁሉ ህዝብ በተሰበሰበበት የምታምነውን ነገርና እምነቴ ብለህ የያዝከውን ነገር በሙሉ እርግፍ አድርገህ ይህ ህዝብ በተሰበሰበበት እየሰማ ትክዳለህ። አሻፈረኝ ካልክ ደግሞ ሞትን ትቀምሳለህ ተባለ። ብዙ መቶዎች የሚቆጠሩ ሰዎች እየሰሙ ይህ ምርጫ ለኖክሳንግ ቀረበለት። ከዚህም በኋላ ኖክሳንግ አንገቱን ደፋ በማድረግ ጥቂት ካሰበ በኋላ ቀና ብሎም የጎሳውን መሪ በመመልከት ብዙ መቶዎች የሚቆጠሩ ሰዎች ኖክሳንግ ምን ሊለው ብሎ እየተጠባበቁ ባለበት ሰዓት ቀና ብሎ ኖክሳንግ ይህንን ውሳኔውን አስተላለፈ፣ እንዲህም አለ ኢየሱስን ለመከተል ወስኛለሁ። ይህንን የሰማው የጎሳው መሪ እጅግ በጣም ተናደደ። ይህ ከኖክሳንጊ ያልጠበቀው ነበር። በአጠቃላይ እንደዚህ አይነት ውሳኔዎች በጎሳው አልተለመደም ነበር። ምናልባትም ሰዎች ይሞታሉ የሚባለው ለቤተሰቦቻቸው ካለፈም ደግሞ የጀግንነትና የኩራት ስሜት ነበር የሚያስገድላቸው ተብሎ የሚታሰበው። በፍጹም የጎሳው መሪ ይህንን ውሳኔ አልጠበቀም ነበር። ምን ያህል የሚያሳምን መልዕክት ቢኖርህ ነው እስከ ሞት ድረስ ለመከተል ያሰብከው የሚል ጥያቄን በጭንቅላት ውስጥ ፈጠረበት። አንድ ሰው ላላየው ላልዳሰሰው ነገር እንዴት በዚህ ልክ ሊወድ ይችላል የሚል ሐሳብ በሁሉም ጭንቅላት ውስጥ ተፈጠረ። የጎዞው መሪ ሰዎች ቀስት እንዲያመጡ አዘዝና ሁለቱ የኖክሳንግ ወንድ ልጆችን በአንድ ጥግ ላይ እንዲቆሙ አደረገ። ቀስተኞችም ቀስታቸውን ወደ እነዛ ሁለት ብላቴኖች ላይ እንዲቀሰር አደረገና ቀስቶቹ ተወነጨፉ። የኖክሳንግ ልጆች መሬት ላይ ተዘርረው ወደቁ። አባት አይኑ እያየ ልጆቹ መሬት ላይ ተጋድመው ደም እየፈሰሳቸው ትንፋሻቸው ቀስ በቀስ ተቆራርጦ ሲጠፋ ተመለከተ። የአባት አይን የቀዘቀዘ ሰውነታቸውን እያየ በእንባ ተሞላ። የጎሳው አለቃ ድጋሚ ወደ ኖክሳንግ ዞረና የሚያለቅሰውን አባት ተመለከተው

ለማጣበቅ ጀመር። ኖክሳን ግን በተቆራረጠ ድምፅ እንዲህ ሲል ተናገረ፣ ማንም ሊከተል ባይወድ እንኳን እኔ እከተለዋለ። ይህንን የሰማው የጎሳው አለቃ ንዴቱ ላይ ጋዛር ከፈከፈ፣ ንዴቱ ጣሪያ ነካ። በፍጹም የጠበቀውና መስማት የሚፈልገው ምላሽ አልነበረም። በመቆጣትና በመጮ ልክ እንደ ቀድሞ ልጆቹን ጥግ ላይ እንዳስደረገ እዛው የልጆቹ ሬሳ ወዳለበት ቦታ ላይ ባለቤቱ እንድትሄድ አስደረጋት። ባለቤቱና ኖክሳንግ ያለቅሳሉ። ነገር ግን ለሚመለከታቸው ሰዎች አይናቸው ላይ የተስፋ ጭምጭምታ እንዳለ ያስታውቃል። ሚስት የልጆቿን ሬሳ እያየች ቀስተኞች በድጋሚ እስታቸውን አስወንጭፈው ላትመለስ ገደሉት። በጥቂት ደቂቃዎች ውስጥ የአንድ ቤተሰብ ሦስት አራተኛ ተሰዋ። ልጆቿን በሞት የተነጠቀች እናት ልጆቿን ተቀላቀለች። ይህ ክስተት በጎሳው መሪ ውሳኔ የጎሳውን ሰዎች አስደንግጧል። በኖክ ሳንግ እምነት እንካሬና ጽናት ደግሞ ግራ ተጋብተዋል። ለሶስተኛ ጊዜ የጎሳው መሪ በጭካኔ ወደ ኖክሳንግ እየተመለከተ የመጨረሻ ዕድል እሰጥሃለው። ባንተ ምክንያት የሦስት ሰዎች ሕይወት ጠፍቷል፣ ያውም የቤተሰብህ። ቤተሰብህን መንከባከብና መጠበቅ ሲኖርብህ ባንተ ምክንያት እንዲገደሉ ሆኗል። አሁን የምትወስነው ውሳኔ ወይ እንድትሞት ወይ እንድትኖር የሚወስን ውሳኔ ነው። ለምትወስነው ውሳኔዎች ኃላፊነት ውሰድ። ጠንቅቀህም አስብበት። እድልህን እንዳታባክን። የምታምነውን እምነት ካድና በሕይወት ኑር። የጎሳው መሪ ተናገረ። ለሞት አንድ እርምጃ የቀረው ኖግ ሳንግ ከሞት ጋርም ዓይን ለዓይን እየተፋጠጠ እንዲህ ሲል የመጨረሻ ውሳኔውን አስተላለፈ። መስቀል ከፊቴ ዓለም ከኋላ ወደኋላ አልመለስም። ይህ የጎሳው መሪ መስማት የሚፈልገው ምላሽ አልነበረም። የጎሳው ሰዎች እጅግ በጣም ተደናገጡ። እንደዚህ ያለ ታላቅ እምነት ታይቶ አይታወቅም። ወደኋላ አልመለስም የሚሉት ቃላቶች ከኖክሳንግ አንደበት በት ልክ እንደወጡ ኖክሳንግ በስጋ እንደሚሞት አውቆ ነበር። ነገር ግን መንፈሱ ሕያው ነው። የጌታ መንገድ እከተላለሁ፣ የጌታ መንገድ እከተላለሁ፣ ወደ ኋላ አልመለስም። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ሲል ይናገራል፣ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በደቂቃዎች ውስጥ አንድ ቤተሰብ ወደመ። ኖክሳንግ ቀሪ ቤተሰቦቹን ተቀላቀላቸው። ነገር ግን በነ ኖክሳንግ ሞት ምክንያት ተአምራት ሆነ። እንዲሞቱ አዞ የነበረው የጎሳው አለቃ በኖክሳንግ እምነት እጅግ በጣም ደንግጦና ተገርሞ ነበር። ለምንድን ነው አንድ ቤተሰብ ያለው ሚስትና ሁለት ልጆች ያሉት ሰው ሩቅ አገር ለሚኖር ለሌላ ሰው ሲል የሚሞተው ለዛውም ከሁለት ሺህ ዓመታት በፊት ለነበረ ሰው ከነዚህ ቤተሰቦች በስተጀርባ አንድ የማይታይ እምነትና ኃይል አለ እኔም ይህንን እምነት መቅመስ እፈልጋለሁ ለምንስ ይህን ያህል እንደ ጨከኑ ማወቅ እፈልጋለሁ በጎሳውም ሰዎች ፊት የጎሳው አለቃ እንዲህ እኛ 59 ይህንን መዝሙር ወደ አሜሪካ መጡት። የተለያየ የመዝሙር ደብተሮችም ላይ ታትሞ ቀረ። ይህ መዝሙር ደም የተከፈለበት ህይወት የጠፋበት መዝሙር ነው። መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም፣ ማንም የሚከተለኝ ባይኖርም እንኳን እኔ እከተለዋለሁ፣ ወደ ኋላ አልመለስም። መስቀል ከፊቴ፣ ዓለም ከኋላ፣ ወደ ኋላ አልመለስም። በአንድ ሰው ጠንካራ እምነት እየጀመረ ለእምነቱም ያለውን ጽናት ያሳየ ሰው ምንም እንኳን እሱ በሥጋ ቢሞትም እንኳን ለእምነቱ የነበረው ጽናትና ጥንካሬ አሁንም ኖክሳን ግን እንዲታወስ አድርጎታል። ይህን መዝሙር ሁልጊዜ ስትዘምሩት ይህንን ሰው አስቡት ኖክሳንግ ባለቤቱ ሁለት ወንድ ልጆቹንና ራሱንም ጭምር ለኢየሱስ ክርስቶስ ሲል የሰዋ ስንቶቻችሁ ለክርስቶስ ስትሉ የምትወዱትን ሰዎች አጥታችኋል ስንቶቻችሁስ በእምነታችሁ ምክንያት ተገፍታችኋል ይህ ታሪክ የቀረበው በእምነታችሁ እንድትጸኑና የበለጠ በትጋት ማገልገል እንድትችሉ ነው በህይወታችሁ በክርስቶስ ምክንያት ብዙ ነገር ልታጡ ትችላላችሁ። ነገር ግን ህይወታችሁ አሁንም ድረስ ከናንተ ጋ ነው። ታዲያ ለምንድን ነው ምድር ላይ ላሉ ጥቃቅንና ትናንሽ ምድራዊ ነገሮች የምንጨነቀው? ጥቂት ወጀብስ ወደ ሕይወታችን ሲመጣ ኢየሱስ ክርስቶስን ለመካድ የምንዝተውስ ለምንድን ነው? ካለንበትስ የተወሰነ ገፋ ስንደረግ እየተንገዳገድን እምነታችንን የምንሸረሽረውስ ለምንድን ነው? የክርስቶስን አዳኝነት ለዘመዶቻችሁ፣ ለጓደኞቻችሁ ለመናገር ታፍራላችሁ። መናገር ብቻ ሳይሆን አኗኗራችሁ ክርስቶስን መግለጽ ካልቻለ ይህ ስህተት ነው። በዚህ ምድር ላይ ብዙ ነገሮችን ልታጡ ትችላላችሁ። ሥራችሁን፣ የምትወዱትን ሰዎች፣ ጓደኛ የተለያዩ ዕድሎችን ማንኛውም ትልቅ የምንላቸውና የከበረ ስም የሰጠናቸውን በሙሉ ልናጣ እንችላለን። ነገር ግን አንድ ነገር እንድታስታውሱ አበረታታችኋለሁ። በማጣት በመኮሳቆን በስቃይና በተለያዩ የሕይወት ጎዳናዎች ላይ ስንጓዝ የተለያዩ እምነታችንን የሚያስክዱና ከእግዚአብሔር ጋር ያለንን ኅብረት የሚሸረሽሩ ነገሮች ሲደራረቡብን የኖክሳንግን ንግግር እናስታውስ። መስቀል ከፊቴ አለም ከኋላ ወደ ኋላ አልመለስም። ወዳጆቼ አንድ ነገር ልብ በሉ። ኢየሱስን መከተል የጀመራችሁት በዚህ ሳምንት ቢሆን፣ በባለፈው ወር፣ የባለፈው አመት ወይም ደግሞ ከብዙ አመታት በፊት ኢየሱስ ክርስቶስን የግላ አዳኛችሁ አርጋችሁ ከተቀበላችሁ አንድ ነገር አትሙ ወደ ኋላ መመለስ አይቻልም። የዮሐንስ ወንጌል ምዕራፍ 12 ቁጥር 24 እንዲህ ሲል ይናገራል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬን ታፈራለች። ነፍሱን የሚወድ ያጠፋታል ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። የኖክሳንግ መሞት ለብዙዎች መነሳት አቅም ሆኗል። ስለዚህ መለስ ብላችሁ እንድትመለከቱ እፈልጋለሁ። ስለ ክርስቶስ ምን ያህል ትሄዳላችሁ? በእምነታችሁስ ምን ያህል ትጸናላችሁ ወንጌል ያሸንፋል ይህንን መዝሙር ብዙዎቻችሁ እንደምታውቁት አምናለው ብዙዎቻችንም በሰንዴ ስኩልና በቤተ ክርስቲያን ትምህርት ውስጥ ዘምረናቸው ያለፍናቸው መዝሙር ውስጥ አንዱ ነው አንድ ነገር ላበረታታችሁ ይህንን ምስክርነት በቤተ ክርስቲያናችሁ ውስጥ ወይም ደግሞ የምታውቁትን የልጆች አስተማሪ በሚቀጥሉት አንድ ደቂቃ ውስጥ አጋሩት። ይህንን ምስክርነት በመመስከርም ቀጣይ ጊዜ ከልጆች ጋር በምን አይነት አቅም መዘመር እንዳለባቸው ይረዳሉ። የምስክርነት ለልጆች ሳይሆን ለሁሉም ሰው የሚሆን ነው። ለቤተ ክርስቲያን አገልጋዮችም አጋሯቸው። መስቀል ከፊቴ ዓለም ከኋላ ወደኋላ ኋላ አልመለስም የሚል ጽሑፍን ከታች ባለው ኮሜንት ሴክሽን ላይ ጻፉልን እግዚአብሔር እንደጻፋችሁት ያበርታችሁ ዓለም ከኋላ መስቀል ከፊ